ሰላም ሰላም የቻናል የቤተሰቦች፣ እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምንሰጣቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ የትምህርት አይነቶችን እያስተማርን እንገኛለን። ትምህርቱን የምንሰጥበት የሚዲያ አማራጭ በኢሞ፣ በቴሌግራም፣ በዋሳም በጎግል ሚትና በተለያዩ የሚዲያ አማራጮች እያስተማርን እንገኛለን። ስል ቁጥር ይደውሉ ይማሩ። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? በያላችሁበት በሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። አማርኛ ቁጥርና ፊደል በፊደል አነባብ ነው ማሳያችሁ ቁጥሮች በቁጥር በቁጥር ታውቋቸው አላችሁ ታውቋቸው ነው የሚሆን ብዬ ነው ቁጥሮች ግን በፊደል ሲጻፉ እንዴት ነው የሚጻፉት የሚለውን አሳያችኋለሁ ማለት ነው። ከአንድ ጀምሬ እስከ መቶ ድረስ ቁጥሮችንም ፊደሎችንም እየጻፍኩኝ ፊደሎቹ ሲጻፉ እንዴት ነው ፊደል ደግሞ በቁጥር ቁጥር ወይም በፊደል እንዴት ይጻፋ ነው የሚለውን በደንብ እያሳያችኋለሁ። እናንተ ከመጀመሪያ እስከ መጨረሻ ድረስ በመከታተል በደንብ አርጋችሁ ያው ቁጥር በፊደል በደንብ ማወቅ አለባቸው። እሱ ምንድን ነው ያው አስፈላጊም ስለሆነ ማለት ነው። ያው በአንግብ ላይ ሲገቡ የተለያየ ቦታ ላይ ስለሚያስፈልግ ይህን ማወቅ አለባችሁ። ከመጀመሪያው ጀምሬ አነባለው፣ እናንተ በደንብ ማወቅ ያለባችሁን እንድታውቁ ከመጀመሪያ እስከ መጨረሻ ድረስ ቪዲዮውን ሳታቆራረጡ ተከታተሉ። ቪዲዮን ደግሞ ላይክ አርጉ። አዲስ የሆናችሁ ሰብስክራይብ ያደረጋችሁ ተከታተሉ። መልካም ቆይታ ይሆንላችሁ። ቀጥታ ወደ ንባቡ ገባለሁ። ተከታተሉ እሺ። ተመልሻለው፣ አነባለሁ ማለት ነው። ከመጀመሪያው ጀምሬ ወደታች ወደታች፣ እንደተለመደው ቁጥሮችን በዚህ በኩል ጽፌያለው፣ በፊደል ደግሞ እዚያው አብሬ በጎን በጎን ጽፌአለሁ ማለት ነው። እሱን አስረዳችኋለሁ በደንብ ተከታተሉ። እሺ መጀመሪያ አማርኛ ቁጥርና ፊደል አነባብ ለጀማሪዎች ይላል ማለት ነው። ከዛ ወደታች ወደታች አነባለሁ። እሺ ከዚህ ቁጥሯ አንድ እዚ ላይ አንድ ንጽፌ አለው አንድ ይው አንድ ንጽፌ በአማርኛ ደግሞ አን እንድ ብያለው ማለት ነው። አንድ በቁጥር ያው እንደዚህ ነው። አንድ የምትጻፈው በፊደል ደግሞ አንድ ብላች ስጽፉ አ ፊደል ን እዚያ ድ በአንድ ላይ አንድ አንድ ብላችሁ በአማርኛ ስጽፉ ይህን ይመስላል ማለት ነው። እሺ ከዛ ቀጥ ደግሞ ሁለት ቁጥር ከዛ ጽፍ ያለው ሁለት ቁጥር አሁንም በአማርኛ ሁ ለት ሁለት ብዬ ጽፍ ያለው ማለት ነው ሁለት። ስለዚህ ሁለት ስትጻፍ በአማርኛ ሁ፣ ከዚያ ለ፣ ከዚያ ት ሁለት ብላችሁ ስጽፉ እንደ ዘርጋችሁ ነው ማለት ነው። ቁጥሯን ዝጋለች በአማርኛ ደግሞ ሁለት እንደዚህ ነው ማለት ነው። ሁለት። እሺ ቀጥ ደግሞ ሶስት ቁጥር በሶስት ቁጥር ተራውንም በአማርኛ ሶስት፣ ሶ የሰ ፊደል ስድስተኛው፣ ስ ከዛ ት፣ በአንድ ላይ ሶስት ሶስት። በቁጥርም በፊደልም ሶስት። እሺ ቀጥሎ ደግሞ አራት ቁጥር በአማርኛ አራት አራት፣ አ ፊደል የረ ፊደል ራ፣ ከዛ ት አራት ብላችሁ ተጽፉ እንደዚህ ነው ማለት ነው። አራት አራት እሺ። ከዛ በአምስት አምስትን ቁጥር ጽፌ አሁንም በአማርኛ አምስት አምስት አምስት ብዬ ያለሁ ማለት ነው። በመጨረሻ አሁንም ስድስትን ጽፌ ስድስት ስድስት ስድስት። ስለዚህ በቁጥር ይህን ይመስላል። አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት። ቁጥር ስትቆጥሩ በነዚህ ብላችሁ ነው የምትቆጥሩት። በአማርኛ ስታነቡት ደግሞ አንንድ ሁለት ሶስት አራት አምስት ስድስት ነው ማለት ነው። ስለዚህ ቁጥሩ ይህን ይመስላል። በፊደል ስስፉ ደግሞ ይህን ይመስላል ማለት ነው። ያው ቁጥሩን መቼም አጻጻፉም አያቅታችሁም። ቁጥሩንም በደንብ ትቆጥሩት ነው የሚሆን። ግን መቆጠርና በፊደል መጻፍ የተለያዩ ስለሆኑ ከተለያዩ ቦታ ባንክ ቤት ስትገቡ ቁጥሩ ስለሚያስፈልግ በፊደል ይህንን ማወቅ ስላለባችሁ ነው የሰራሁላችሁ ማለት ነው። በደንብ ትጠቀሙበታላችሁ ብዬ አስባለሁ። ይው ከአንድ እስከ ስድስት ይህን ይመስላል። ከዛ ቀጥሎ ወዳለው ደግሞ ወደ ሰባት ቁጥር እንግባ። ሰባትን ቁጥር እዚህ ላይ ጽፌያለሁ በአማርኛ። አሁንም ሰባት ሰባት ሰባት ሰፊደል ባ ከዛ ሰባት ቁጥሩ አዝቻለች። በፊደል ደግሞ ጊዜ ያለ ማለት ነው። ቀጥሎ ስምንት ስምንት ስምንት አሁንም ስምንት ስምንት ተብሎ ሲጻፍ እንደዚህ ነው ማለት ነው። ቁጥሩ ከዚህ ጋር አለ። በአማርኛው ደግሞ ከዚህ ጋር ስምንት። እሺ፣ ከዚያ በዘጠኝ ተራ ደግሞ አሁንም ዘጠኝ እንጽፍ አለው። አሁንም በአማርኛው ዘጠኝ ዘ ፊደል ጠ ፊደል ኝ ዘጠኝ ተብሎ ሲጻፍ እንደዚህ ነው ማለት ነው። እሺ፣ ከዛ አስር አ ፊደል ስ ስድስተኛ ናት፣ ርብ ስድስተኛ ናት። አስር አስር አስር፣ በቁጥሩም አስር፣ በፊደልም አስር። ኦኬ። 11 ብሎ ሲጻፍ በቁጥር 11 ሁለት ጊዜ መጻፍ ማለት ነው። 11 እዛ በአማርኛ ደግሞ አስራ ብሎ አንድ አስራ አንድ ይው አንድ ቁጥር ብቻ እዚህ አንድ የምትለዋ ይው እዚህ ጋር በአማርኛም አንድ አስራ ሚለው ደግሞ አስራ ሚለው ደግሞ የአስር ነው የሚጠራው፣ ይሄ አስር ር ነው የሚሆነው አስራ ሲሆን ግን አስ ብሎ ራ አራተኛ ነው። አስራ አንድ አስራ አንድ በአማርኛ ማለት ነው። ከዛ አስራ ሁለት ይኸው፣ አስራ ሁለት አስራ ሁለት ይህ አስራ ሁለት ይኸው፣ አስራ ብሎ ሁለት አስራ ሁለት። በነገራችን ላይ ከአንድ እስከ አስር ድረስ በደንብ ካወቃችሁ በኋላ ከዚ በኋላ አስራ አስራ አስራ የሚለውን ደግሞ መያዝ ነው ማለት ነው። ይኸው አስራ አንድ አስራ ብሎ ሁለት በፊደል ይህን ይመስላል። በቁጥር ደግሞ ይህን ይመስላል። ይህኛው ሰባት፣ ስምንት፣ ዘጠኝ፣ አስር፣ አስራ አንድ፣ አስራ ሁለት ይላል ማለት ነው። ይኸው በፊደሉ ይህን ጽፌዋለሁ። በቁጥር ደግሞ ይህን ይመስላል ማለት ነው። እሺ ከዛ ወደ አስራ ሦስት እንሄድ። አስራ ሦስት አስራ ሦስት ይኸው አንድና ሦስት አስራ ሦስት ይባላል። በማንኛው ደግሞ አስራ ብሎ ሶስት አስራ የሚለውን ሶስት ሶስት ዝጋችን ወስዶ እዚ ጋር መጻፍ ማለት ነው። አስራ ሶስት አስራ ሶስት ከዛ አስራ አስራ አራት በአማርኛው ደግሞ አሁንም አስራ አራት አስራ አራት አስራ አራት አስራ አራት ማለት ነው። ይኸው በቁጥር አስራ አራት በአማርኛም አስራ አራት አስራ አስራ ምትለዋን መያዝ አራት ምትለዋን ደግሞ መጨመር ማለት ነው። አስራ አራት ቀላል ነው። አስራ አምስት አስራ አምስት አስራ አምስት አስራ ፊደል በፊደል አስራ አምስት በቁጥርም አስራ አምስት በአንድ ላይ አስራ አምስት ለማን ነው። በቁጥር ይህን ይመስላል፣ በፊደል ይህን ይመስላል። እስኪ ቀጥሎ ደግሞ አስራ ስድስት አስራ ስድስት አንድና ስድስት አስራ ስድስት ይሆናል። በአማርኛው ደግሞ አስራ ስድስት አስራ ስድስት አስራ ስድስት ከዛ አስራ ሰባት አስራ ሰባት አንድ እና ሰባት አስራ ሰባት ነው። በአማርኛው ደግሞ አስራ ከዛ ሰባት አስራ ሰባት አስራ ሰባት ይህን ይመስላል ማለት ነው። አስራ ሰባት ከዛ አስራ ስምንት አንድ እና ስምንት አስራ ስምንት ይባላል ማለት ነው። አሁንም በአማርኛ አስራ ስምንት አስራ ስምንት አስራ አስራ አስራ የሚለው እና ከዛ መጀመሪያ ከአንድ እስከ አስር ያለውን ማወቅ ማለት ነው። ይህን ይመስላል ማለት ነው። ስለዚህ አስራ ሶስት አስራ አራት አስራ አምስት አስራ ስድስት አስራ ሰባት አስራ ስምንት ይሄን ይመስላል ማለት ነው። ከዚህ ጋር አሁን ከዚህ ጀምረን የምንቆጥረው አንድ ሁለት ሦስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር ይሆናል ማለት ነው። አሁን እየቆጠርኩት በፊደልም በቁጥርም ነው ማለት ነው። ቁጥሩን በፊደል ስለጻፍኩላችሁ ልክ በዚህ መልኩ በአማርኛ ቁጥሮች እንዴት ይጻፋሉ የሚለውን በደንብ ማወቅ ትችላላችሁ ማለት ነው። እሺ ቀጥሮ ወዳለው እንሄድ። ቀጥሮ ወዳለው ደግሞ እስከ መቶ ነው የሰራሁላችሁ። እስከ መቶ ነው የሰራሁላችሁ። ከዚህ ጋር ይኸው አንድና ዘጠኝ አስራ ዘጠኝ በአማርኛውም አስራ ዘጠኝ አስራ ጽፈናን። ከዚህ በኋላ ያለውን ዋና ዋናውን ቁጥር ነው የጻፍኩላችሁ። ምክንያቱም ከአንድ እስከ አስር ከያዛችሁት በኋላ መያዝ ያለባችሁ ምንም የሚለውን ነው። አስር፣ ሀያ፣ ሰላሳ፣ አርባ፣ አምሳ፣ ስልሳ፣ ሰባ፣ ሰማንያ፣ ዘጠና፣ መቶ የሚለውን ከያዛችሁ ከዚያ በኋላ ያለው ቀጥላችሁ የምታስገቡት ከአንድ እስከ ዘጠኝ ያለውን ቁጥር ነው። ምክንያቱም አሁን ለምሳሌ ሀያ ብላችሁ ሀያ አንድ ሀያ ሁለት ሀያ ሶስት ሀያ አራት ሀያ አምስት ሀያ ስድስት ሀያ ሰባት ሀያ ስምንት ሀያ ዘጠኝ ከዛ ሰላሳ የሚለውን መያዝ ማለት ነው ይህንን ነው ማሳያችሁ ማለት ነው ስለዚህ አስራ ዘጠኝ ይላኔ ናት የመጀመረው ከዛ በኋላ ዋና ዋናውን ሙሉ ሙሉን ቁጥር ከአስር ጀምሬ እስከ መቶ ድረስ አነብላችኋለሁ ይው ከዚህ ጋር ይች አስር ናት አንድና ዜሮ አስር አንድና ዜሮ አስር ናቸው በአማርኛውም አስር አስር አስር ይላል ማለት ነው ሽ ቀጥሎ ደግሞ ሁለትና ዜሮ፣ ሁለትና ዜሮ በአንድ ላይ ሀያ ይባላሉ። ሀያ፣ ስለዚህ በአማርኛ ሀ ፊደል የፊደል ያ ባንድ ላይ ሀያ ሀያ። ይኸው ሁለትና ዜሮ ስንት ናልፋችሁ? ሀያ ነው። ስለዚህ በአማርኛው ደግሞ አሁንም ሀያ፣ ሀ ፊደል የፊደል ያ ሀያ ይሆናል ማለት ነው። እሺ ሶስትና ዜሮ ሰላሳ ነው። ሶስትና ዜሮ በአንድ ላይ ሰላሳ ይባላል ማለት ነው። በአማርኛውም ሰላሳ፣ ሰላሳ ሰላሳ ይሆናል ማለት ነው። ሰላሳ እሺ፣ ከዛ አራት እና ዜሮ ደግሞ አርባ ነው። አራት እና ዜሮ ባንድ ላይ አርባ፣ አርባ በአማርኛው ምን ይላል? አ ፊደል ር፣ ከዛ የበፊደል ፊደል ባ፣ አርባ፣ አርባ፣ አርባ ይሆናል ማለት ነው። ስለዚህ አስር፣ ሀያ፣ ሰላሳ፣ አርባ ማለት ነው። ኦኬ፣ ከዛ አምስት እና ዜሮ ደግሞ ሀምሳ ናቸው። አምስት እና ዜሮ ባንድ ላይ ሀምሳ፣ ሀምሳ። ስለዚህ አ ምሳ፣ አ ፊደል ምን አምሳ የሚሆነው በፊደል ይህን ይመስላል። በቁጥር ደግሞ ይህን ይመስላል ማለት ነው። አምስትና ዜሮ አምሳ ነው። በአማርኛው ደግሞ ይህን ይመስላል። ከዚያ ስድስትና ዜሮ ደግሞ ስልሳ ነው። ስድስትና ዜሮ ባንድ ላይ ስልሳ። ስለዚህ ስልሳ በአማርኛው ስልሳ። ዋናው ታርጌት ማድረግ ያለባቸው ቁጥሩን ስለምታውቁት በፊደል እንዴት ይነበባል የሚለው ነው። እዚህ ላይ ነው ታርጌት ማድረግ ያለባቸው እና መያዝ ያለባቸው ስልሳ፣ ስልሳ በፊደል ስልሳ የሚለው በቁጥር ደግሞ አንድ እንትን ስድስትና ዜሮ ማለት ነው። እሺ ከዛ ሰባትና ዜሮ ደግሞ ሰባ ነው። ሰባትና ዜሮ ሰባ ሰፊደል የበፊደል ባ አሁኔ በፊደል መየት ነው። ሰባ ተብሎ ሲጻፍ ሰፊደል የበፊደል ባ ናቸው። ሰባ ተብሎ ይጻፋል ማለት ነው። እሺ ስምንትና ዜሮ ሰማንያ ነው። ስምንትና ዜሮ ሰማንያ። እሺ በአማርኛው ሰፊደል ማ ከዚያ ኒ ከዚያ ያ ሰማኒያ ሰማኒያ ሰማኒያ ይላል ማለት ነው። ሰማኒያ እንደነገርኳችሁ ታርጌት የምታደረጉ ቁጥሩን ሳይሆን ቁጥሩ ብዙ አይጠፋባቸውም። ብታዩትም፣ ተሎ አይጠፋባቸውም። አንዴ ካያችሁት አይጠፋባቸውም። ፊደሉን ግን ታርጌት አድርጋችሁ ማየት አለባችሁ ለማንበብ። ለምሳሌ ባንክ ቤት ላይ ሰማኒያ ሺህ ብላችሁ ስጽፉ ዜሮ ዜሮ መጨመርና ሰማኒያ የሚለውን ግን መጻፍ ነው ማለት ነው። ሰማኒያ የሚለው እንደዚህ ነው የሚጻፍ ሰማኒያ እሺ የሚለውን መጨመር ማለት ነው። ወይም ደግሞ ስምንት ሺ ሲሆና ስምንት ብሎ መጻፍ ማለት ነው። ዋናው ማያዝ ያለባቸው ያለባችሁ ቁጥሩ ነው ለማለት ነው። እሺ ዘጠኝ እና ዜሮ ዘጠና ነው። ዘጠኝ እና ዜሮ ዘጠና ነው። ዘ ፊደል፣ ጠ ፊደል፣ ና ፊደል ዘጠና። በፊደል ዘጠና ይሆናል። በቁጥር ደግሞ ዘጠኝ እና ዜሮ ዘጠና ነው ማለት ነው። እሺ መቶ ደግሞ አንድ ሁለት ዜሮ ማድረግ አንድ ሁለት ዜሮ መቶ ይባላል። አንድ እና ሁለት ዜሮ መቶ በቁጥር በአማርኛው ደግሞ መፊደል የተፊደል ቶ በአንድ ላይ መቶ መቶ መቶ መቶ ይሆናል ማለት ነው። መቶ ይሆናል። ስለዚህ ይህን ይመስላል ማለት ነው። እናንተ አሁን የምትይዙ በፊደል የጻፉትን በደንብ ታርጌት የምታደረጉ ቁጥሩን አብሬ እየጻፍኩላችሁ ቁጥሩን እያያችሁ በፊደል ደግሞ እንዴት መለየት እንዳለባችሁ እንዲገባችሁ ብዬ ነው ቁጥሩንም በፊደልም የጸጉር ዳሽ ስለዚህ፣ ፊደሉ ላይ ታርጌት አድርጋችሁ በደንብ ማየት እና ቁጥሩን የማታውቁ ከሆናችሁ ቁጥሩንም በዚያው ታውቁታላችሁ ማለት ነው። ስለዚህ ከዚህ ጀምሬ አንድ ዜር ልቆጥርላችሁ። አስር፣ ሀያ፣ ሰላሳ፣ አርባ፣ አምሳ፣ ስልሳ፣ ሰባ፣ ሰማንያ፣ ዘጠና፣ መቶ ይላል ማለት ነው ከአንድ ጀምሬ እስከ መቶ ነው የሰራሁላችሁ ማለት ነው። ይህን ይመስላል። እናንተ ቪዲዮውን በደንብ አድርጋችሁ ከተከታተላችሁ ቁጥር ለምሳሌ ከአንድ እስከ መቶ ካወቃችሁ ከዚያ በኋላ ይህንን መደጋገም የተማራችሁትን መልሶ መጥራት መጥራት ስለሆነ ከአንድ እስከ መቶ እነዚህ ዋና ዋናዎችን መያዝ ከዚያ በኋላ ከአንድ እስከ አስር ያለውን ጥቅቅ አድርጋችሁ ማውቅና ከዚያ በኋላ ያለውን ደግሞ ዋና ዋናውን መያዝ ማለት ነው። ዋና ዋናውን ሲባል 10 20 30 40 50 60 70 80 90 100 የሚለውን መያዝ እና ቁጥር የሚገባው ደግሞ ከአንድ እስከ አስር ያለው ስለሆነ ቀላል ነው ማለት ነው። ይህን ይመስላል ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ እናንተ ከመጀመሪያ እስከ መጨረሻ ድረስ በመከታተል ቪዲዮውን ታተርፉበታላቸው። ተከታተሉ፣ ላይክ አድርጎ አዲስ የሆናቸው ሰብስክራይብ አድርጎ ለጓደኞቻቸው እንዲደርስ ደግሞ ሸር አድርጉላቸው። ተማሩ፣ ተማሪ ዩቱብ ላይ ለበለጠ መረጃ እዚህ ጋ ባስቀመጡት ስልክ ደውሉልን መማር ትችላላችሁ። በኦንላይን እናስተምራለን በሳምንት አምስት ቀን። በቅርቡ ማወቅ ትችላላችሁ። አማርኛ ጥንቅቅ አርጋችሁ ማንበብ ትችላላችሁ። ደውሉልን፣ እኛ እንመለሳለን ማለት ነው። የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ ተመልሸ እስከምመጣ ሰላም ሁኑ። ቻው